ች በእንበረን ቤት አደጉ። ከእለታት በአንድ ቀን ፍሬምናቶስ እንበረምን እንዲህ አለው፣ ጌታዬ የኢትዮጵያ ሰዎች ባህል እኔ በጣም አደንቃለሁ። ገዘራ አላችሁ፣ በክርስቶስ ስም ታምናላችሁ። ነገር ግን ጥምቀት አትጠመቁም፣ ስጋው ደሙንም አትቀበሉም አለው። እንበረምን ፍሬ ምናቶስን እንዲህ አለው፣ ግዝረት አባቶች ሌዋውያን ሃይማኖትንም የመንግስት የህንድቄ ባለሟዋል አመጡልን። ስጋው ደግሞ ለመቀበልና ለመጠመቅ ግን አስተማሪ አላመጣልንም። ስለዚህ አንተ ከሊቀ ከሊቀ ጳጳሱ ዘንድ ሂድና ከእርሶ ስልጣን ተቀብለ መጠ መምህር ሁነን አለው። ፍሬምናጦስም እሺ ጌታ፣ እንዳዘዝከኝ አደርጋለው አለው። እንበረብም ለፍሬምናጦስ ሰንቅ ሆነ ይሁን ብሎ ብዙ ወርቅና ብር ሰጠው። ፍሬምናጦስም ወደ ኢየሩሳሌም ቢሎ በሊቀ ጳጳሱ በአባት ናቶ ዘንድ እንደደረሰ የኢትዮጵያን ባህል ሁሉ ነገረውና፣ ሊቀ ጳጳሱ አቶም ይህንን ሰምቶ እጅግ ደስ አለው። ስሙንም ሰላማ ብሎ በመላው ኢትዮጵያ ጳጳስ አድርጎ ሾመው። ይህውም ሰላማ ማለት ሰውን ከእግዚአብሔር ጋር የሚያሳርቅ ማለት ነው። በፍቅር ተቀብለው በፍቅር ሸኙት። አባታችን ከአቡነ ተክለ ሃይማኖት በረከት ያሳድርብን።

እ በድጋሚ እንደምቆያችው እንደምቆያችው አሜን ንስሚዋር ሆነ የአባቶቻችን አምላክ ቅዱስ እግዚአብሔር ስለማይነገር ስጦታው ዘላለማዊ ስሙ በድጋሚ የተመሰገነ ይሁን። እንግዲህ ያሉን መርሃ ግብር መዝሙር፣ ትምህርትና አንዳንድ መልእክቶች ይሆናሉ። አጠር አድርገን ነው የምንጨርሰው ማለት ነው። እዚ በመቀጠል ከወንድማችን ከዲያቆን ተስፋዬ ጋር ዝማሬ በጋራ በህብረት እንዘምራለን። የማይዘምር ሰው እንዳይኖር ሁላችንም አብረን እንዘምር፣ ወደ መዝሙር